የጨለማ ግሳቶች ከተሰኘው መጽሐፍ እጣ ፈንታ የሚለውን እንደሚከተለው መርጠናል። ጸሐፊው ኃይለ ገብርኤል ይመር ነው። ችሎቱ በመላእክት በብሉያውያንና በአዲሳውያን ተሞልቷል። አብርሃም እግር ስር ይስሐቅ ተቀምጧል። የሰማይ ኮርኒስ ስር ተወትፋያች የምናውቃት ፀሐይ ዳኞች እግር ስር ተወሽቃለች። ከችሎቱ በስተግራ የአጥንት ክምር ተከምሯል፣ እሳትም ይትጎለጎላል። በስተቀኝ አይነ ጠግቦ እስኪተርፍ ለምለም መስክ ይታያል። የተከሰስክበትን ምክንያት ታውቀዋለህ? አሉ የመሃል ዳኛው። አዎ፣ የክሱ ግልባጭ ደርሷል። አዎ ጌታዬ፣ ነገር ግን የሚጠይቀው ጥያቄ አለ። ምንድነው እሱ? ሳልፈጠር ቀድሞ እጣ ፋንታዬ መጻፉን ሰምቻለሁና ቀድሞ የተጻፈ እጣ ፋንታዬን ባየው? ለክሱ መልስ ለመስጠት ይቻለኝ ነበር አልኩ። ለማስተዛዘን እጣ ፈንታዬን ለማንበብ ጓጉቻለሁ። ማን ያውቃል የእጣ ፈንታዬን ዶሴ ማንበቤ ለክሴ ቅጣት ማቅለያ የሚሆኑ መከራከሪያ ነጥቦችን እንዳገኝ በቃ ይረዳኝ ይሆናል። በቀኝ በኩል ያሉት ዳኛ የእጣ ክፍሉ ጦማር ይሰጠው አሉ። ጦማሩ ላይ ከጸንሰት እስከ ሞት የፈጸምኳቸው ብቻ ሳይሆኑ የተፈጸሙብኝ ሁሉ ተጽፏል። ወይኔ በሕይወት በሕይወት እያለሁ አንብቤው በነበር አልኩ። ያ ጓደኛዬ ስለው የከዳኝን ሰው የጣፈንታ ጦማር በጨረፍታ ስመለከት ግርማ ሞገስ ያለው ካዲ ሌባ የሚል ነገር ያየሁ መሰለኝ። ለማረጋገጥ አይኖቼን ወደዛው ሰው ጦማር ወረወርኩ። ጓደኝነት ለዚህ ሰው የአንድ ሳንቲም ያህል ዋጋ የላትም። ከአንተ የሚሰርቀው ነገር ያለ ከመሰለው ጓደኛው ትሆናለህ የሚል ነገር አነበብኩ። ሳስበው ወይ ታምራት አልኩ። የመሃል ዳኛው በቁጣ ንሳ ንጠቀው አሉ። ፈጣኑ መልአክ በብርሃን ፍጥነት ጦማሩን ከእጅ ላይ ወሰደው። ይቅርታ አልኩ፣ በአጥንት በቆመው ወገቤ ተጎንብሼ እየለመንኩ ስም ያለ መጥራቱን ሕግ በመጣሴ ነበር ጦማሩን የተነጠኩት! መልስለት አሉ የግራው ዳኛ በእጣ ፈንታዬ ላይ ሰፍረው ያሉትን ታሪኮች ሳንም ወይኔ ገረመኝ። አንዳንዶቹን እኮ አድርጌያቸው እንደነበረ እንኳን ደግሜ አሰላሰዬ ነው የማስታውሰው። አቤቴ ሴቶቹን ባ አቤቴ ከሳሽ ብዛቱ ያቺ ደግሞ ከሁሉም ከሁሉ በስልሳ ብር ቀጠሪያት ከሁለት ወር በኋላ መቶ ሀያ ብር ያደረግሁላት የቤት ሰራተኛ ማናት? ስም መጥራት አይቻልም። እሷ እንኳን ሽቅ ብለ ካልቀሳብ ይኖረል አሁን እንደው አቅፎ መገናኘት እንዲ በደል ነው። በጣም የገረመኝ ያንን ከሃዲ እንደምገድለው ቀድሞ በእጣ ፈንታዬ ጦማር ላይ ተጽፎ ማየቴ ነው። ለምን እኔ እንድገድለው ተወሰነ? የገረመኝ ጉዳይ ነው። በሰው ልጅ እንዲሞት ተወስኖበት ከኔ ቀድሞ የተፈጠረ ሌባ በገደልኩ እኔ ምስኪኑ ተከጂ ምን በወጣይ ነው የምጠየቅ? አንዳንዴ ግን ይሄ የሰማዩ ፍርድ እንደው ግራ ያጋባል። ዳኞቹ ሰምተው ይኖሩ መልስ መስጠት ታጉረመረም አለህ አሉኝ ሶስቱም በአንድነት በድንጋጤ በደንጋጤ አቀረቀርኩ የጣፈንተይን ጦማር እያነበብኩኝ ስለነበር ምላሽ አልሰጠኋቸውም የጦማሩን የመጨረሻ ገጽ አንብቤ እንደጨረስኩ ጥፋተኛ አይደለሁም አልኩ ሶስቱንም ዳኞች እያየሁ እንዴት ማስረጃ የጦማሩ ነው በራሴ የሰራሁት አንዳች ነገር የለም። እንዴት ነው ነገሩ? ቀድሞ የተጻፈብኝ ነው። እኔ ሳነብ የኖርኩት ሕይወት ማለት ቀድሞ የተጻፈን እጣ ፈንታ ማንበብ ሆኖ ነው ያገኘሁት። አላነብም ማለት ካልተቻለ በቃ እንዴት ነው አደረክ ተብሎ መቀጣት ለምን ይኖራል? ስጋ ልባ አጥንት የስር የተወሸቀች ልቤ ግን ሳውቅ በድፍረት ሳላውቅ በስህተት ለሰራው ስራ ምናምን ያለች ትቅለሰለስ ነበር። አውቀሽ የሰራሽ ይለምባት ዝም በይ አልኳት፣ ገሰጽኳት ልቤን። ሌላ ነጻ ያደርገኛል የምትለው ማስረጃ አለህ? አሉ በመገምገም ኳን እያዩኝ የመሃል ላይ ነው ሌላ ማስረጃ ማቅረብ ሲያስፈልገኝ በዚሁ ጥፋተኛ ባለመሆኔ በቂ ማስረጃ አለኝ። በቂ መከራከሪያ ሳታቀብረብ እንዴት ጥፋተኛ አይደለሁም ትላለህ? እሺ፣ ወይም እኔ የበደልኳቸውን ሰዎች እና የሀገሬ ሀገር እጣ ፋንታ ብመለከት በቃ የበለጠ ነጻ ሊያደርጉኝ የሚችሉ ማስረጃዎችን ላገኝ እችል ይሆናል። አንተ ሰው ነገር መዘብዘብ ትወዳለህ ልበል አሉ የቀኙ ዳኛ። የጣፍንታይን ጦማር ገለጥ ገለጥ አድርጌ ይበሉ ጌታዬ ያሉት ነገር ጣፍንታይ ላይ ተጽፏል አልኩ። ነገር መዘብዘብ ይወዳል የሚለውን እያነበብኩ ለጭቅጭቅ ነው እንደ ችሎት ፊት የቆምከው አሉ የግራው ዳኛ። እሱም ተጽፏል አልኩ። ጫቅጫቃ ነው የሚለውን የጦማሩን ጽሑፍ በጣቴ ጠንቁዬ እያመላከትኳቸው ጭቅጭቅ የሰለቻቸው የግራው ዳኛው ትኩር ብለው ተመልክተውኝ የጦማርህ መጨረሻ ምን ይላል? አሉ ጌታዬ። የሀገሬን እጣ ፈንታ ጦማር አንብቤ ስጨርስ በመልሰው አልኩኝ፣ እየተቅለሰለስኩ ጦርነት ወዳጆች ፍቅራቸው በመከራቸው ዘመን የሆነ መከዳዳት ባህላቸው የሆኑ ህዝቦች መኖሪያ ይላል። የኢትዮጵያን እጣ ፈንታ ጦማርን ጦማር በጨረፍታ ስመለከት አንብቦ ማስረጃ ይሆነኛል ያለውን ይዞ ይምጣ ሲሉ በስተግራ በኩል ዞር ስል መምሸት ጀምሯል። ማምሻም ዕድሜ ነው። በጭቅጭቅ አንድ ቀን ከተጨመረ ብዬ የእጣ ፋንታዬን ጦማር አይት ሳደርግ ይተጽፏል በጭቅጭቅ አንድ የፍርድ ቀን ያባክናል ይላል። ወይ ድሌ። ከበእውቀቱ ስዩም ስብስብ ግጥሞች ላይ ሁለት ግጥሞች መርጠናል። መልከአ እናት ሰላም ለኪ እናታችን ባለሽበት እንዳለሽ ከዘመኑ ሴቶች ተለይተሽ አንቺ ተባረክሽ ነሽ ሰላም ለዐይኖችሽ ከጭስ ጋር ለሚሟገቱ ከእንቅልፍ ጋር ለተፋቱ ተቅበዝባዥ ፍጡር ሆኜ ኑሮዬን ከምገፋ ምነው ነው እምባሽን በሆንኩ ከአይኖችሽ ሥር እንዳልጠፋ ሰላም ለከንፈሮችሽ ትናንት ለማውቃቸው ዛሬ ለምናፍቃቸው ውዳሴ ክብር ምርቃት ጭብጨባ ሙገሳ ሽልማት በተረፈበት ቀዬ ምን ነው ያንችን ያንቺን እርግማን ይናፍቃል ጆሮዬ። ከሌሎቹ ውዳሴና ክብር እልፍ ጊዜ የተሻለ ለካ በርግማንሽ ውስጥ እናትነትሽ አለ። ሰላም ለጣቶችሽ ለሰዎች የቀረቡ ከራስሽ ግን የራቁ መስጠት መለገስ እንጂ መቀበልን ለማያውቁ። ሰላም ለኬ ባለሽበት እንዳለሽ ማጽናኛ የምትወጁውን ልብ ደርድረሽ እንደ ጡብ የሰራሽው ዓለም ቢጋይም በሳቱ ከገዛ መዱ ላይ አይቀር መነሳቱ። አውቃለሁ ታፈቅሪው ነበረ ያፈቅርሽ ነበረ! ግን ትልቁ ፍቅር ትልልቁ ባህር፣ ፀሐይም ሰማይም ሁሉም ባለጫፍ ነው ጫፉ ባይታይም። እምባ ቀንሽ እንጂ አታልቅሻ አለለም። አውቃለሁ ፍቅር በጠባዩ እንዳስጨናቂ ህልም ለመግባት ነው እንጂ ለመውጣት አይቀልም። ሁለመናው ለመናው ዓለም ተንቀሳቃሽና አንቀሳቃሽ ሆኖ ከነባሪው ይልቅ ለበራሪው መጥኖ፣ ዛፉ ከበረረ ቅጠል ተመስሎ፣ ሐይቁ ከከነፈ እንፋሎት ነይ ብሎ እያንዳንዱ ፍቅር ቋሚ የሚመስለው ሸሽጎት የሚኖር ስውር አክናፍ አለው።